ወደ ቤተ ክርስቲያን ስትገባ ቅር ያሰኘ ወንድምህ ትዝ ቢልህ ተመልሰህ ሄደህ ከእሱ ጋር ሰላም ፈጥረህና የሰማዩ አባትህን ይቅር በለኝ በለው፣ ይቅር ይልሃል። ያለዚያ ይቅር አትባልም። ይህ የእግዚአብሔር ቃል በየጥሩ በማወቅም ባለማወቅም ስንደመስሰው፣ ስንጥሰው፣ ስናጠራምሰው፣ ስንሰብረው ሰበር ይላል ዛሬ ሁሉ። እና ሰበር ነው ሁሉም ሰበር ነው። እና የእግዚአብሔርን ትእዛዝ ያጣሰ ማን ይገኛል? የእግዚአብሔርን ትእዛዝ መጣስ ደግሞ የኃጢአት ሸጡ ነው። በመሃላ አንድነቱ ያረከሰ ዛሬ ማን አለ? እግዚአብሔርን፣ ማርያም፣ ገብርኤል፣ ጊዮርጊስን ለጥይን ምን የመሃላ በሁሉ የብዙዎቻችን አንድ አንድነት የረከሰው በመሃላ ለሞት ከተሰጠ ህይወት የሚያገኝ ማን ነው? ሊያደገኝ የሚችል ህግን ሁሉ የፈጸምልኝ የእኔ ቤዛ የእኔ ለውጥ የእኔ ዋስ የእኔ አዳኝ የእኔ አምላክ ሰው አምላክ ሆኖ በምድር ላይ የተገለጠው ኢየሱስ ክርስቶስ ብቻ ነው። ህግን ሁሉ ፈጽሞ ጠንቅቆ ያከናወነ ማን ነው? ሰው የሆነው አምላክ ኢየሱስ። ለዚህ ነው እናት ደካሞች፣ ሸክም የከበረባቸው ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ከመቁረባችሁ በፊት ይላል ቅዳሴ ቅዳሴ ዋርያ ላይ፣ ከመቁረባችሁ በፊት ወደ ህይወት የልትገባ የሚገባይ ሰብ አይደለሁ፣ ትዕዛዝህን በማፍረስ በአርአያና በምሳሌ የፈጠርከውን ሕይወቴን አርክሼዋለሁ። ከዚህ ሁሉ ጋር መልካም ስራ ምንም ምን የለኝም። ነገር ግን የመስ የልጅ ነም ስለ ኔ ይጮሃል። ይህ ነው ተስፋቸው። መድኃኒዓለም ኢየሱስ ክርስቶስ ደግሞ ለእኛ ልብሳችን ነው። ገላትያ ሦስት ላይ እንደሚነግረን አንዱን ሰው ለብሳችሁ ታለና ነው የሚለው። ኢየሱስ ክርስቶስ ነው። እሱን በመልበስ ነው ገመናችን ሊሸፈን የሚችል። እሱን በማመን ነው። እሱ በፈጸመልን ህግ ነው። እሱ በፈጸመልን ትእዛዝ ነው። ያ ማለት እሱ ፈጽሞልናልና እኛ እንደፈለግን እንሁን ማለት፣ ያ ደግሞ ሌላ በደሉ የበደል ማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ ሰዓት ያበቃን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያሰምርን ቃሉ ምስክሩን የሚገልጽልን ቅዱስ ፈቃዱ ይሆንልን። ዛሬ የምንማርበት የትምህርት ርዕስ ህግን የፈጸመ ማን ነው? ሕግን የፈጸማት ማን ነው? ትዕዛዝ እግዚአብሔርን አንድም ሳያወድቅ ሕግን ጠብቆ የተገኘ የፈጸመ ማን ነው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ እንዲህ የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጥ ለእግዚአብሔር ምስጋና ይሁን ይላል። እንግዲህ ተመልከቱ። የሞት መውጊያ ኃጢአት ነው አለ። የኃጢአት ኃይል ደግሞ ሕግ ነው አለ። ሕግ ከእግዚአብሔር ለሰው ልጆች የተሰጠ ቅዱስ ነገር ህግ ወይም ትዕዛዝ እግዚአብሔር መጀመሪያ የተሰጠ ለአዳም ነው ግን አዳም ያንን ጠበቀ ወይ አልቻለም ከዚያ በኋላ በሙሴም ዘመን ከዚያ በኋላ ብዙ ህጎች ተደራሩ በመጽሐፍ ቅዱስ ውስጥ አድርግ የሚለው አታድርግ የሚለው ህግ ሊቆጠር በጣም ከባድ ያ ሁሉ መፈጸም ሰው አልቻለም። ሰው ሕግ እግዚአብሔርን ፈጽሞ ቢገኝ ኖሮ ድል አድራጊ የጽድቅ ባለቤት ይሆን ነበር ግን አልቻለም። እንግዲህ ካልሆነ ምንድን ነው እንግዲህ፣ የሞት መውጊያ ኃጢአት ከሆነ የሞት ጉልበቱ ማለት እኛን እየወጋ የሚጥልበት ኃጢአት ከሆነ የኃጢአት ኃይል ሆነ የተገኘው ደግሞ ሕግ ከሆነ ማለት የሰው ልጆች የእግዚአብሔርን ትእዛዝ የእግዚአብሔርን ሕግ ጠንቅቀን መጠበቅ ባለመቻላችን ኃጢአት በህይወታችን ይከሰታል። ኃጢአት በህይወታችን ሲከሰት፣ የሀጢአት ደመወዝ ደግሞ ሞት ነው። ስለዚህ ምንድን ነው መጨረሻችን? ምንድን ነው የሚሆነ ወደ ሮሜ ሰዎች ምዕራፍ ሰባት ቁጥር ሀያ አንድ ጀምሮ የእግዚአብሔር ቃል ደግሞ እንዲህ ይላል፣ ሀዋ ዝወጡ ሕገ እግዚአብሔር በውሰልቤ ወካላ ሬ ሕገ ኃጢአት ወተጻሉ ክሌቱ በውሰልቤ ሕገ እግዚአብሔር ስሰማው ሳስተምረው ስማረው ስናስተምረው ስንማረው እጅግ ደስ ይላል፣ ስናነበው እጅግ ደስ ይላል። ግን ምን አለ ቅዱስ ጳውሎስ እኛም ወክሎ ነው ወካላ ጋር እንደገና ደግሞ ደስ የሚያሰኘውን የእግዚአብሔር ትእዛዝ ደስ የሚያሰኘውን የእግዚአብሔር ሕግ የሚያፈርስ ለኃጢአት የሚዳርግ ኃጢአት ደግሞ መጨረሻው ለሞት መውያ መሆን ነው። ስለዚህ ፈቃደ ሥጋዬና ደስ የሚያሰኘኝ የእግዚአብሔር ሕግ ሁለቱ በልቡና ወተሳቦ ክሌቱ ሁለቱ ጦርነት ገጠሙ። በልቡናዬ ሜዳነት ነው። ከዚያ ምን አለ ቅዱስ ጳውሎስ ፄወወኝ ሕግ ኃጢአት መንገድ ይሆን የኃጢአት ሕግ ወይም ፈቃደ ሥጋ ማረከኝ። እንግዲህ ሕግ ኃጢአት የኃጢአት ሕግ ወይም ደግሞ ፈቃደ ሥጋ ከማረከኝ ኃጢአት ነገሰልኝ ማለት ነው። ኃጢአት በህይወቴ ካለ ደግሞ ሞት አለ ማለት ነው። ስለዚህ ለዚህ ለሞት ከተሰጠ ህይወት የሚያድነኝ ማን ነው? ከዚህ ሊያድነኝ የሚችል ሕግን ሁሉ የፈጸመልኝ የእኔ ቤዛ፣ የእኔ ለውጥ፣ የእኔ ዋስ፣ የእኔ አዳኝ፣ የእኔ አምላክ፣ ሰውም አምላክን ሆኖ በምድር ላይ የተገለጠው ኢየሱስ ክርስቶስ ብቻ ነው። ወደ ሮሜ ሰዎች ምዕራፍ ምዕራፍ አምስት ቁጥር 19 ላይ ምንድን ነው የሚለው? በአንድ ሰው አለመታዘዝ ኃጢአት ወደ ሰው ልጆች ገባ። በአንድ ሰው አለመታዘዝ በአዳም በአዳም የእግዚአብሔርን ቃል በማፍረስ የእግዚአብሔርን ቃል ትእዛዝ ባለመጠበቅ በአለመታዘዝ ኃጢአት ወደ ሰው ልጆች ገባ። የአጋገር መስ ደግሞ ያው ሞት ነው። ነገር ግን አለ፣ በሁለተኛው ሰው መታዘዝ ግን በሁለተኛው ሰው መታዘዝ ሰው ሁሉ ሳልቀዋል። በመጀመሪያው ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሆነ፣ ሰው ሁሉ አቆ በሁለተኛው ሰው መታዘዝ ሰው ሁሉ ጻድቅ ሆነ። ያ ሁለተኛው ሰው የተባለው ማን ነው? ሁለተኛው አዳም መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዋናው ሰው የሆነበት ምክንያት አባቱ ደስ ስለማሰኝ ምንም እንኳን በአምላክነቱ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ ጌታ ቢሆንም፣ አንድ የሆነ አምላክ አንድ የሆነ መለኮት ቢሆንም ሰው የሆነበት ምክንያት የአባቱን ትእዛዝ በመፈጸም አባቱን ደስ ስለማሳየ እሱ ስለመጀመሪያው አዳም፣ ስለ ሰው ልጆች መስዋዕት ሆኖ በመቅረብ በመሞት ዲያብሎስን ድል አድርጎ የሰው ልጆችን ወደ ቀደመ ክብራቸው እንዲመለስ ነው እና በዋናነት መጀመሪያ ያደረገው ሰው ሆኖ አድርግ የሚለው በእግዚአብሔር ቃል በመጽሐፍ ቅዱስ በቅዱሱ መጽሐፍ የተሰጠንን ትእዛዝ ያደ ሕግ እግዚአብሔር አድርግ የሚለውን በማድረግ አታድርግ ድርግ የሚለውን ባለማድረግ ፍጹም ሆኖ የተገኘ ሰው የሆነው አምላክ ኢየሱስ ክርስቶስ ብቻ። ለዚህ ነው በዮርዳኖስ በተጠመቀ ጊዜ፣ ማቴዎስ ላይ እንደሚነግረን ደስ የምሰኝበት የምወደው ልጄ ነው። ደስ የተሰኘበት ለምንድን ነው? ያረ ኃጢአት ስላ ያለ ኃጢአት ስላገኘው ነው። ያለ ኃጢአት ያገኘው እንዴት ነው? ትዕዛዝን ሁሉ በመፈጸም አድርግ የተባልነውን በሙሉ በማድረግ አታድርጉ አታድርግ የተባልነውን ደግሞ ባለማድረግ ፈጽሞ የተገኘ እሱ ብቻ በመሆኑ ለዚህም ነው ማቴዎስ አምስት ላይ እኔ ህግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ልፈጽም እንዲያውም ፍጹም ያደረገው ሁሉ አትግደል የሚለውን አትቆጣ በሚል ነው ያጠበቀው። ቁጣ ከቁጣ ነው መግደል የሚጀመረው። ስለዚህ ቁጣ ራሱ ኃጢአት ነው ብሎ ነው የተናገረው። ማደሩ ሳምስ ወንድሙ ደንቆሮ ብሎ መሳደር ለጋን የሚዳርግ ነው ብሎ ነው። በኦሪቱ ሚስቱን የፈታ የተፈታችውንም ያገባ አመነዘረ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በልቡ አይቶ የተመኛትን ያን ጊዜ ከእሷ ጋር አመነዝር ነው ሚለው። አይቶ የማይመኝ ማነው? እግዚአብሔር መላካዊ ሕይወት ከሰጠው ምናልባት የበቁ አባቶቻችን ሕይወታቸው ወደ መላካዊ ሕይወት የተቀየረላቸው ሊሆኑ ይችላል። ከሕግ በላይ ሊሆኑ ይችላል። ይህን ሊያመጡ ይችላሉ። ያለዚያ ግን ሰው የሆነ ሴት ሆና ለአቅመ ሔዋን የደረሰች፣ ወንድ ሆኖ ለአቅመ አዳም የደረሰ፣ እንዴ ማን ነው አይቶ የማይመኝ ማን በምድርም እንዳትምል የሩ መረገጫ ናትና፣ በራስህም እንዳትምል የራስህን ጸጉር ነጭ ጥቁር ጥቁር ነጭ ማድረግ አትችልምና። ስለዚህ ነገርህ አዎን ቢሆን አዎን፣ አይደለም ቢሆን ደግሞ አይደለም። ከዚህ የወጣ የዲያብሎስ ነው፣ የሰይጣን ነው፣ የክፉ ነው ነው። ታሪ አንገት ነው። በመሃል አንድ ነው ያረከሰ ዛሬ ማና እግዚአብሔርን፣ ማርያም፣ ገብርኤል፣ ጊዮርጊስን ለጥይት ምን የመሃል ነው ነው በሁሉ የብዙዎቻችን አንድነት የረከሰው በመሃላ በኦሪቱ የሚጠላ ጥራ የሚረግምህን ነገሞ እንደተባለ ሰምታችኋል። እኔ ግን እላችኋለሁ አለ ጌታ፣ ጠላት ውደን የሚረግምህን መርቅ ያለ ለሚያሳድህ ጸልይለት፣ ፍጹም ያደረገው ለዚህ ነው። አባቶቻችን ኦሪትን ከአራት ይከፍሉ። ባለበት የጸናለ ፍጹም የሆናለ የተሻሻላለ የደም ዋጋ ከፍሎ የተወለናል የተወለናል እንደ መስዋዕተ ኦሪት እንደ ክህነት በዘር እንደ ንግስና በዘር እንደ ባሪያ ሽያጭ እንደ ግዝረት የመሳሰሉትን በሙሉ እነዚህም ትቶልናል። ያም ዋጋ ከፍሎ ነው የተወልን። በቀረው ግን ሕግን ሁሉ ፈጸመ። ሕግን ሁሉ ፈጽሞ ጠንቅቆ ያከዳወነ ማን ነው? ሰው የሆነው አምላክ ኢየሱስ ክርስቶስ። ለዚህ ነው እናንተ ደካሞች ሸክም የከበረባቸው ሁሉ ወደ እኔ ኑ፣ እኔም አሳርፋቸዋለሁ። እንግዲህ እኛው ዛሬ የምንችለውን ነው ሕግን ትእዛዙ ማክበር የምንችለው የምንችለውን አቅማችን የፈቀደውን ነው እንጂ በየቀኑ በማወቅም ባለማወቅም ስንደመስሰው ስንጥሰው ስናተራምሰው ስንሰብረው ሰበር ይላል። ዛሬ ሆኖ እና ሰበር ነው ሁሉም ሰበር እና የእግዚአብሔርን ትእዛዝ የጣሰ ማን ይገኛል? የእግዚአብሔርን ትእዛዝ መጣስ ደግሞ የኃጢአት ሸክም ነው። ለዚህ ነው እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ለምን ህግን ሁሉ ፈጽሜላችኋለሁ፣ ትእዛዝን ሁሉ ፈጽሜላችኋለሁ። ይህ ብቻ አይደለም፣ ሞቼላችኋለሁ። መለኮት የተዋሐደው ደሜ እስካሁን ስለእናንተ ኃጢአት ይጮሃል አይዟችሁ፣ ወደ እኔ ኑ። እኔ እመራችኋለሁ፣ ይቅርላችኋለሁ። ብቻ ንስሐ ብሩ፣ ኃጢአታችሁን መኑ። ለዚህ ነው ከመቁረባችሁ በፊት ይላል ቅዳሴ፣ ቅዳሴ ሐዋርያት ላይ ከመቁረባችሁ በፊት ወደ ህይወት የልትገባ የሚገባይ ሰብ አይደለሁም። ትእዛዝን በማፍረስ ባራያና በአምሳሌ የፈጠርከውን ህይወቴን አርክሸዋለሁ። ከዚህ ሁሉ ጋር መልካም ሥራ ምንምን የለኝም። ነገር ግን የመስሙ የልጅ ደም ስለሌ ይጮሃል የለ ተስፋቸው ስለዚህ ያመነ የተጠበቀ ይደራል ያለለዚ መድኃኒዓለም ኢየሱስ ክርስቶስን ስናምን ራሳችን ይሆናል አካሉን ይሆናል። ስለዚህ አካ ማንም ሰው አካሉን ይሸፍናል። ማንም ሰው አካሉን በልብሱ ይሸፍናል። ራቁትን የሚሄድ የለም። መድኃኒዓለም ኢየሱስ ክርስቶስ ደግሞ ለእኛ ልብሳችን ነው። ገላትያ 23 ላይ እንደሚነገረን አንዱን ሰው ለብሳችሁናልና ወታለና ነው የሚለው ኢየሱስ ክርስቶስ ነው። እሱን በመልበስ ነው ገመናችን ሊሸፈን ይችላል። እሱን በማመን ነው፣ እሱ በፈጸመልን ህግ ነው፣ እሱ በፈጸመልን ትእዛዝ ነው። ያ ማለት እሱ ፈጽሞናል፣ ፈጽሞልናልና እኛ እንደፈለግን እንሁን ማለት ያ ደግሞ ሌላ በደል የበደል እኛ የምንችለውን ሁሉ እናደርጋለን። የምንችለው እሱም ያለ እናንተ ደካሞች፣ ሸክማችሁ የከበደ ነው ያለ እንጂ የተሸከማችሁ አላለ። ለምን ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። እያንዳንዳችን አቅማችን የበከለው ሸክም መሸክም ግድ፣ ከአቅማችን በላይ የሆነው ግን ወደ እኔ ነው። ወደ እሱ እመጣለን በንስሐ እንመለሳለን፣ በአዳታችን እንናዘዛለን፣ በቅዱስ ቁርባን ይቅሬታል በቅዱስ ቁርባን ይቀር ይላል። ይቀር ሲለን የእሱ ነውና ያ ጊዜያ ግን ህግን በመፈጸም እኛ አንችልም፣ ማንም የሚችል ሌላው ሚቀር ሲለ እንዲሁ በምኞት በአንደበት እንዲሁ በመሐላ ይዝ የክርስቲያን የብዙዎች ክርስቲያኖችን አንደበት እስ ይዝ በመሐላ ያረከሰ አንደበት አለ እንዴ። አንድ አባት ሲያስተምሩ እንግሊዝኛ ደብለቅ እያደረጉ ያስተምራል። ኋላ ለምን ነው አባታችን ሲያስተምሩ ብዙ ጊዜ እንግሊዝኛ ደብለቅ ያደርጋሉ? እና ምን አለ ሊተውት ይባላል። እኔ አዎ ኔቨር ኤቨር ተናግሬ አላውቅም አለ። ኔቨር ኤቨር ተናግሬ አላውቅም። አሁን እንዲሁ ስለ መሃላ አሁን የምንጠይቀው እንደው ለምንድን ነው አባቴ እን ደጋግሞ ወንጌሉ ይከለክላል፣ ደጋግሞ እንዲህ እያሉ የሚምሉ የሚባል አሁን እኔ ማርያምን፣ አለማልቁም እና በጣም አደገኛ ነገር ነው። እና ስለዚህ የምንችለው ግን ማድረግ እንችላለን፣ የምንችለው አለመማል እንችላለን፣ አለመሳደብ እንችላለን፣ አለመራገብ እንችላለን ቂም ይዘን አለ በኋላ ለማድረግ እንችላለን። ቂም አተያዝ ወደ ቤተ ክርስቲያን ስትገባ ቅር ያሰኘ ወንድም ትዝ ቢልህ ተመልሰ ሄደ ከእሱ ጋር ሰላም ፈጥረህና የሰማዩ አባትህን ይቅር በለኝ በለው፣ ይቅር ይልሃል። ያለዚያ ይቅር አትባልም። ይህ እግዚአብሔር ቃል ሄደህ ሰላም ፈጥረህና ትእዛዝ ነው። ይሄን ሳይፈጥሮ እና መግባት አመጽ። ስለዚህ ወገኖች ሕግ ሰው ሆኖ ሕግን የፈጸመልን እኛ ሕግን ሁሉ መፈጸም ስለማንችል፣ ያ ማለት የምንችለውን አለማከናወን አለማድረግ ደግሞ ሌላ በደል። እስኪ በቆሎ አዝመራን እንዴት፣ ትንሿ በቆሎ አንዲት ቢሆን ታዝላለች። ደግሞ ሻል ያለው ጉልበት ያለው ሁለት ይይዛል ደግሞ የተመቸውና ደህና ጎበዝ የሆነ ደግሞ ሦስት ይዛ፣ አራት ሊዝ ሊያዝ ይችላል። እንደያቀም ነው ማንኛውም ዘ ማንኛውም ተክል ያቁን ነው ማፍራት ይችላል። ግን ያ ተክል ማፍራት አለበት ያቁን ካላፈራ ይቆረጣል የሚለው ወንጀል። ስለዚህ ህግ የፈጸመልን ለዓለም ኢየሱስ ክርስቶስ ነው። ህግ በመፈጸም ብቻ ሳይሆን ወደዚህ ያለ የመጣው ህግን በመጣስ ሞት ስለተፈረደብን ስለኛ ሞቶኛል ያለው ህግን በመፈጸም በእሱ እንድንሸሸግ ያደረገ ሞት ለሚገባን ደግሞ የሞተልን ገዛ የሆነ ሞትና መቃብር እንድላደርጎ የተነሳ በክብር ያደረገ በአባ ጉባኤ በቀደመ ክብር የተቀመጠ የዓለም ቤተክርስቲያን ራስ የሆነ ዳግም የሚመጣ አለማትን የሚያሳለ እዚህ ቆሮንቶስ 15 ላይ እንደሚነግረ እንደሚነግረን በቅጽበተ ዓይን ተለውጠን እንድንነሳ ለዘላለም ከሱ ጋር በህይወት በደስታ በፍቅር በክብር እንድንኖር ያደለን መዳጋሚ ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን።